ከሁለት ዓመታት በፊት ነበር የሹዋሊድ በዓል ከዓለም የማይዳሰሱ ቅርሶች እንዳንዱ ተቆጥሮ በዩኔስኮ የተመዘገበው። ይህም ባህላዊ ብቻ ሳይሆን ኢኮኖሚያዊና ማኅበራዊ ፋይዳዊ ላቀ እንዲሆን አስችሎታል። በዓሉ ወጣቱ ትውልድ ባህሉና ሴቶችን በመጠበቅ ለቀጣዩ ትውልድ ለማስተላለፍ ያስችለዋል። 1446ኛው የሹዋሊድ በዓልም በዛሬ ዕለት እየተከበረ ሲገኝ በሐረሪ ብሔረሰብ ዘንድ ባህል እሴቱን ጠብቆ ለዘመናት ሲከበር የኖረ በትውልድ ቅብብሎሽም ለዛሬ ደረሰ ስለመሆኑ ነው የሐረሪ ክልል ባህል ቱሪዝምና ቅርስ ቢሮ ኃላፊ ተውላድ አብዶሽ የሚናገሩት። ህዳር 25 2016፣ በተባበሩት መንግስታት የትምህርት፣ የሳይንስ፣ የባህል ወይንም ዩኒስኮ የማይዳሰስ የዓለም ቅርስ ሆኖ በዓለም አቀፍ ቅርስነት መመዝገቡ የክልሉን የቱሪስት ፍሰትን በመጨመር ቱባ ባህሉ ተጠብቆ ለመጪው ትውልድ እንዲተላለፍ በማድረግ እንደዚሁም የህዝብ ለህዝብ ትስስርን በማጠናከር ረገድ ከፍተኛ አስተዋጽኦ እያበረከተ ይገኛል። የባህሉ አከባበርም ሀረር ተምሳሌት በሆነችበት የወንድማማችነትና ህብረ ብሔራዊነት በሚጎላበት መንገድ ስለመሆኑም ኃላፊው አንስተዋል። ክልሉ ያለው ቱባ ባህሎችና ሴቶችም የሚተዋወቁበት ነው ብለዋል። የአከባበሩ አጠቃላይ ማዕቀፍ ሀረር የምትታወቅበት የወንድማማችነትና ተፈቃቅሮና ተቻችሎ አብሮ የመኖርና መሰል አኩሪ እሴቶች መገለጫዎች ጋር በእጅጉ በሚጣጣምና በሚደጋገፍ መልኩ መርሃ ግብሩ የተዘጋጀ ሲሆን በዓሉ ባህላዊ እሴቱን በጠበቀ መልኩ ከማክበር ጎን ለጎን አንድነት የሚጠናከርበት የተለያዩ ፕሮግራሞች እንዲካተቱ ተደርጓል። የክልሉ ርዕሰ መስተዳደር ኦርዲን በርዲ በበኩላቸው የሸዋሊድ በዓል ሀረር ከምትገለጽበትና ከምትታወቅበት እውነቶች አንዱ ስለመሆን አንስተዋል። በዓሉ በዓለም ቅርስነት መመዝገቡም ከኢትዮጵያ አልፎ በዓለም አቀፍ ደረጃ እንዲታወቅ አስችሎታልም ብለዋል። የምትገለጽበትና የምትታወቅበት አንዱ በቀደምት አባቶቻችንና እናቶቻችን መሰረት የጣለው የሸዋሊድ የማይዳስስ ዓለም አቀፍ ቅርሳችን ነው። ሸዋሊድ በዓለም ቅርስነት መመዝገቡም ከሐረሪዎች ባህላዊ ፌስቲቫልነት አልፎ የመላው ኢትዮጵያውያን ብሎም የመላው የዓለም ሕዝብ የጋራ እሴት ክንዋኔ ባህልና ልዩ ወጎች የሚያንጸባርቅ መስታወት አድርጎታል። በክልሉ የሚገኙ ታሪካዊ ቅርሶችን የማደስና የማስዋብ ስራ የተሰራ መሆኑ ለሸዋሊድ በዓል ድምቀት ጉልህ ሚና የሚጫወት ስለመሆኑም ተናግሯል። የጀጎል ግንብ እድሳት ደግሞ ለዚህ ማሳያ ይሆናል ብለዋል። የሐረር ጀጎል ዓለም አቀፍ ቅርስን ለቱሪስቶችና ለነዋሪው በአጠቃላይ ጽዱ፣ ውብና ገጽታን ማላበስ መቻላችን ለሸዋሊድ በዓላችን የተለየ ድምቀት እንደሚሰጠው የሚጠበቅ ነው። በመሆኑም ክቡራን እንግዶቻችን በጀጎል ውስጥ ለውስጥ እንዲሁም በክልላችን በአጠቃላይ የተከናወኑትን የልማት ስራዎች ተዘዋውራችሁ እንድትጎበኙና በሄዳችሁበት በእውነታው እንድትመሰክሩ በአክብሮት እጠይቃለሁ። በክልሉ ባለፉት ሰባት ዓመታት ታላላቅ ስኬቶች መመዝገባቸውን አያይዞ የገለጹት ርዕሰ መስተዳድሩ በተለይም ባለፉት ሶስት ዓመታት የተሰሩት የኮሪደር ልማት ስራዎች በሀገር አቀፍ ደረጃ ተምሳሌ የሆኑ ናቸውም ብለዋል። ባለፈው ሶስት ዓመት አካባቢ በኮሪደር ልማት መስክ የፈጠርነው የጋራ ንቅናቄ ክልላችንን በአገር አቀፍ ደረጃ በምሳሌነት ለማስጠራት መቻሉ ሳይጠቀስ የሚታለፍ አይደለም። ክቡር ጠቅላይ ሚኒስትራችን ዶክተር አቢይ አህመድና ሉካኖቻቸው በቅርቡ የኮሪደር ልማት ስኬቶቻችንን ከጐበኙ በኋላ የሰጡን እውቅናና አድናቆት የስኬቶቻችን አመላካች ናቸው። ስለሆነም ከእያንዳንዱ የክልላችን አመራር ከተሰጠን እውቅናና አድናቆት በላይ የተጣለብን አደራና ኃላፊነት ይበልጥ ከባድ መሆኑን ለማስመዝገብ የበዓሉ አካል የሆነውና ለሁለት ተከታታይ ቀናት የሚቆየው የባህል አውደ ርዕይም ባህሪ ከተማ የተከፈተ ሲሆን ከተለያዩ አጎራባች ክልሎች የተወጣጡ የባህል ቡድን አባላት ተሳትፈውበታል።